እጅግ በጣም ለማመን ይከብዳል። የጥቁር ገበያ ሐዋላ አዳሩን ያልተጠበቀ ሆኗል። ከሰሞኑ የኢትዮጵያ ብሔራዊ ባንክ በባንኮችና በጥቁር ገበያ መካከል ያለውን ሰፊ ልዩነት እያጠበበና ከፍተኛ የሆነ የማያዳግም እርምጃ እየወሰደ የጥቁር ገበያን በከፍተኛ ሁኔታ ዳክሞታል። በዛሬው እለት ግን ያልተጠበቀና ያልታሰበ ሁኔታ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 በዛሬው ዕለት አዳሉር የዶላር ምንዛሬ እጅግ በሚገርም ሁኔታ ወርዷል። ይህ ብቻ አይደለም፤ የተለያዩ የዓለም ሀገራት በሚባል መልኩ በግማሽ ቀናሰዋል። የትኞቹ ሀገራት ቀንሰዋል የሚሉትን የ17 ሀገራትን መረጃ እንግዲህ ልናደርሳችሁ በጠዋቱ ብቅ ብለናል። እንዲሁም ከባንኮች መካከል የኢትዮጵያ ንግድ ባንክ በአንድ የአሜሪካ ዶላርን የምንዛሬ ዋጋ ተመን እስከ 158 ብር የሚደርሳችሁን መረጃም በዚህ ቪዲዮ አካተናል። ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። እንግዲህ ክብራን ተመልካቾቼ እጅግ በጣም ያልተጠበቀ በተለይ ለኢትዮጵያኖች እጅግ በጣም መልካም የሆነ ዜና ነው። እንግዲህ ሁላችሁም እንደተለመደው ይህ የጥቁር ገበያ ሲቀንስ ሀገር ወዳድ የሆናችሁ ኢትዮጵያኖች በኮመንት እየገባችሁ ሰላም ለሀገራችን እያላችሁ እንደ ወትሮ በኮመንት አጥለቅልቁት እያልኩ በኢትዮጵያ ንግድ ባንክና በዶላር ማለትም በጥቁር ገበያ መካከል ያለው የዶላር ምንዛሬ የአንድ ብር ልዩነት እንግዲህ ማሳየቱ በዛሬው ዕለት ታይቷል። ይህ ማለት ከሰሞኑ የአንድ ዶላር ዋጋ እስከ 162 ብር እንደነበረ በትናንትና ዕለት ባደርስም በዛሬው ዕለት ባልተጠበቀ ሁኔታ አንድ የአሜሪካ ዶላር በጥቁር ገበያ 159 ብር ከ15 ሳንቲም ሲመነዘር አንድ መቶ የአሜሪካ ዶላር 15915 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ታዲያ በትናንትናው ዕለት የኢትዮጵያ ብሔራዊ ባንክ በተለያዩ የዓለም ሀገራት ሆናቸው በውጭ ምንዛሬ ወይንም በኢትዮ ዳይሬክት እንዲሁም ካሽጎ ገንዘብ ስታስተላለፉ ከዕለታዊ የምንዛሬ ዋጋ ተመኑ ላይ የአስር ብር ጭማሪ እንደሚያደርግ ይፋ በማድረጉ የአንድ የአሜሪካ ዶላር ዋጋ እስከ 158 ብር ከ20 ሳንቲም እጃችሁ ላይ ይደርሳል ማለት ነው። ያ ማለት እንግዲህ በውጭ ሀገራት ሆናችሁ በኢትዮጵያ ንግድ ባንክ ስትልኩ በጥቁር ገበያና በኢትዮጵያ ንግድ ባንክ መካከል የአንድ ብር ልዩነት ብቻ ይታያል ማለት ነው። ይህ ደግሞ እጅግ በጣም ለእናንተ ጥሩ ነው እያልኩኝ፣ ሌላው በምንዛሬ ደረጃ የዓለማችን ቁጥር አንድ የሆነችው የኩዌት ዲናርን ስንመለከት 524 ብር ከ90 ሳንቲም ሲመነዘር አንድ መቶ የኩዌት ዲናር 52490 የኢትዮጵያ ብር ሲመነዘር እንደሚውልና ላለፉት ቀናት ከነበረበት የሰባት ብር አካባቢ ቅናሽ አሳይቷል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት አንድ ዩሮን ስንመለከት 184 ብር ከ99 ሳንቲም ሲመነዘር 100 ዩሮ 18499 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት አንድ ፓውንድ ስተርሊ 215 ብር ከ20 ሳንቲም ሲመነዘር 100 ፓውንድ ስተርሊ 21525 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለትም አንድ የስዊስ ፍራንክ 201 ብር ከ60 ሳንቲም ሲመነዘር 100 የስዊስ ፍራንክ 20160 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የኳታር ሪያልን መረጃ እንግዲህ በትላንትናው ምሽት ተቀብለናል። አንድ የኳታር ሪያል 42 ብር ከ10 ሳንቲም ሲመነዘር 100 የኳታር ሪያል 4210 የኢትዮጵያ ብር ሲመነዘር እንደዋለ እንግዲህ በትላንትናው ምሽት ያገኘነው መረጃ ያመላክታል። በዛሬው ዕለት በስንት ሲመነዘር ዋለ የሚለውን እንደወትሮ በኮመንት አስነብቡን። ሌላው የሳውድ ሪያል ነው። በዛሬው ዕለት አንድ የሳውድ ሪያልን ስንመለከት 43 ብር ከ01 ሳንቲም ሲመነዘር 100 የሳውዲ ሪያል 4301 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ዩናይትድ አረብ ኤምሬት የዱባይ ድርሃም ነው። በዛሬ ሁለት አንድ የዱባይ ድርሃምን ስንመለከት 44 ብር ከ10 ሳንቲም ሲመነዘር 100 የዱባይ ድርሃም 4410 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር ሁለት የሆነችው የባህሪን ዲናር ናት። በዛሬው ዕለትም አንድ የባህሪን ዲናርን ስንመለከት 425 ብር ከ30 ሳንቲም ሲመነዘር 100 የባህሪን ዲናር 42530 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት አንድ የጆርዳን ዲናር 226 ብር 50 ሳንቲም ሲመነዘር አንድ መቶ የጆርዳን ዲናር ከ2650 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላር 103 ብር ከ65 ሳንቲም ሲመነዘር አንድ መቶ የአውስትራሊያ ዶላር 10365 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬ ሁለትም አንድ ኦማር ሪያል 416 ብር ከ90 ሳንቲም ሲመነዘር 100 የኦማር ሪያል 41690 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬ ሁለትም አንድ የቻይና ዩዋንን ስንመለከት 22 ብር ከ30 ሳንቲም ሲመነዘር 100 የቻይና ዩዋን 2230 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የካናዳ ዶላር ነው። በዛሬ ዕለትም አንድ የካናዳ ዶላርን ስንመለከት 113 ብር ከ39 ሳንቲም ሲመነዘር 100 የካናዳ ዶላር 11339 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬ ዕለት አንድ የእስራኤል ሽቅል 47 ብር ከ60 ሳንቲም ሲመነዘር 100 የእስራኤል ሽቅል 4760 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ከህጋዊ ባንኮች እንግዲህ በከፍተኛ ሁኔታ የጥቁር ገበያን የበለጠው የሩሃ ፎሬክስ ዕለታዊ የምንዛሪ ዋጋን ስንመለከት አንድ የአሜሪካ ዶላርን እንግዲህ ከጥቁር ገበያ የአምስት ብር ጭማሪ ተደርጎበታል። በዚህም አንድ የአሜሪካ ዶላርን 164 ብር ከ7 ሳንቲም ገዝቶ 167 ብር ከ99 ሳንቲም እየሸጠ ይገኛል። የእንግሊዝ ፓውንድን 210 ብር ከ1 ሳንቲም ገዝቶ 214 ብር ከ3 ሳንቲም እየሸጠ ይገኛል። ዩሮን ስንመለከት 187 ብር 25 ሳንቲም ገዝቶ 191 ብር እየሸጠ ይገኛል። የሳውዲ ሪያልን ስንመለከት 43 ብር 10 ሳንቲም ገዝቶ 43 ብር 96 ሳንቲም እየሸጠ ይገኛል። የዱባይ ድርሃምን ስንመለከት 43 ብር 95 ሳንቲም ገዝቶ 44 ብር 83 ሳንቲም እየሸጠ ይገኛል። የቻይና ዩዋንን ስንመለከት 23 ብር 01 ሳንቲም ገዝቶ 23 ብር 47 ሳንቲም እየሸጠ ይገኛል። እንግዲህ እጅግ በሚገርም ሁኔታ የጥቁር ገበያ በከፍተኛ ሁኔታ እየቀነሰ ነው። ይህ መቀነስ ለሀገራችን እጅግ በጣም መልካም ስኬት ነው እያልኩኝ ለዛሬ ያስኩላችሁ መረጃ ይህን ይመስላል። ቪዲዮን ላይክ ላይክ ሸር ሸር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን የሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወረሐመቱላ።